እኔ የምለው ቤተሰብ እቺ ሪም የምትባለው ግለሰብ ማለት ነው፣ ምን አርጉ ነው የምትለን? ምን ሆኖ ነው የምትለን? ከዚህ በፊት ሻንጣ አመጣች፣ ጆሯችን ነው ብለን ዝም አልን። ጫማ መጣች፣ ጆሯችን ነው ብለን ዝም አልን። እንዲሁም ቲሸርት አመጣች፣ ዝም አልን። አሁን ብላ ብላ ጭራሽ ቀሚስ፣ የወርቅ ቀሚስ አመጣች። ደግሞ ቀለል አድርገው ማለት ነው ዘጠና ድርሃም ብቻ አለች። አስባችሁታል? ዘጠኝ መቶ ድርሃም ብቻ በጣም ቀለል አድርጋ እኮ ነው። ቆይ ምን አስባ ነው ይቺ ልጅ፣ ምን አስባ ነው? እኛ ምን እናደርግ? ቆይ ባንክ እንስበር? የአሰሪዎቻችንን እንትን እንፈትሽ? ወይስ ምን እናደርግ? እኛ ምን እናደርግ? ቆይ እንዲህ አረፍትህ እችን ሴትዮ። ቆይ አሁን ምን ማድረግ ነው ያለብን? ቢያንስ እንኳን በአማርኛ አታውሪ። እንዲህ አንዳንድ ሰው እኮ ልቡ ይቆማል። ይህን ያህል ገንዘብ ሲጠራ ልቡ ይቆማል። እውነቴን ነው የምልሽ። እኛ እኮ ኢትዮጵያዊ ነን። በጣም ትልቅ ገንዘብ ሲጠራ ምናልባት ልባችን እንዳጋጣሚ ሊቆም ይችላል ማለት ነው። እንዲህ ምን አስበሽ ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ይጋውል ሰላም ነው በያላችሁ በሰላማችሁ ብዙ ተተርፈ በልኝ። ውድ ቤተሰቦች የምወዳችሁ የማከብራችሁ ዛሬም እንደተለመደው መጥቻለሁ። ለቤት አዲስ ከሆናችሁ ቤተሰቡን በመሆን ተቀላቀሉ እንላለን። ውድ ቤተሰቦች እንግዲህ እሪም ቤት በጣም ብዙ ጉዶች፣ ብዙ ታሪኮች፣ ብዙ አስደንጋጭ ነገሮችን አይተነቀል። የሰሞኑ ደግሞ ይለያል ማለት ነው። እንግዲህ የወርቅ ቀሚስ አምጥታ ደግሞ ምን አለች? ይሄ ቀሚስ ትንሽ ረዘም ይላል አለች ትንሽ ረዘም ይላል አለች። ማሳጠር ትችላለች አለለች። አረ ቢስሚላ፣ አረ መላላጥ፣ አረ መላላጥ ይሉታል። ቆይ ምን አሰበሽ ነው አሁን? ይሄን 900 ሺ ድርሃም አውጥቶ የሚገዛ ሀበሻ አሁን ከየት ይመጣል? እኔ ዶክተር አብይ እንኳን ይሄን ያህል ገንዘብ አለው ብዬ አላስብም። ምክንያቱም የሀገር መሪ ራሱ የሚከፈለው ትንሽ ገንዘብ ነው ሲባል ሰምቻለሁ። ስለዚህ እንኳን ተራው ሰው ዶክተር አብይ እንኳን ራሱ የገዛው ይሄንን ማለት ነው። አስባችሁታል? በኢትዮጵያ ስንት እንደሚመነዘር እንዴ ደሞ እኮ ደሞ እኮ ለሸቃሊት ነው የምታስተዋውቀው ያንቺን ቲክቶክ የምንከታተለው ሸቃሊቶች ብቻ ነን። ቆይ ማን ነው ከአንቺ ዘጠኝ መቶ ሺህ ድርሃም አውጥቶ የሚገዛው እንዴ? እንዳልኩት እንግዲህ ባንክ ሰብረው ካልሆነ ማለት ነው በዚህ ሀገር እንግዲህ ያው እንደዛም ማድረግ ብቻ ላይመስለኝም። አላውቅም እንግዲህ እና አረ፣ ተይ ባክሽ ሪም፣ ተባበሪን ማለት ነው በአማርኛ ባለመምራት ተባበሪን። ቢያንስ አረብኛ የማይሰሙ ልጆች እንዳይሰሙሽ ማለት ነው። አረብኛ የማይሰሙ ሰዎች በቃ እንግዲህ ባልሰማ ያልፉሻል። አንደኛ አማርኛ ማለት ነው አንደኛ። ሁለተኛ ደግሞ የሚገዙም ከገዙም ካን የሚገዙም ከሆነ አረቦች እንዲሁም ሌላ ዜጎች ናቸው የሚገዙት። ይህንን የወርቅ ቀሚስ ቆይ ከእናንተማ ነው የሚገዛው? ደግሞ ኮ ባባሪ ታስተዋውቃለች። ረ በለው ምናልባት በነገራችን ላይ ስራ ኮ ሊሆን ይችላል። ማወቅ ያለብን ነገር ይሄ ነው። ምክንያቱም እሷ እዛጋ ተቀጥራ እስከ ስራች ድረስ ያው ማስተዋወቅ ግዴታ ይመስለኛል እንጂ እሷም አንድ ሀበሻ ይሄንን ወርቅ ይገዛል ብላ መቼም አታስበው። አንድ ሀበሻ እንዶ እንዶ እንበልና አንድ ባለ ሀብት ተገኘ እንበልና ይሄን ወርቅ ገዝቶ እንደው ተኝቶ ያድራል። ተኝቶ ያድራል የኛ ህዝብ ቤቱን አስተኝቶ ያሳድረዋል። አረ ቢስሚላ ይሄኮ ማለት ይቅር ይቅር፣ ባላወራው ይሻላል ማለት ነው። ለማንኛው እኔ ሪም ቤት ከገባሁኝ እውነቴን ነው ምላችሁ፣ በጣም ነው ፈታ ምለው የሆነ በቃ ኮሜንታተሮች በተለይ እችን ሴትዮ ለፍርድ ለፈርድ እናቅርባት እችን ሴትዮ ለህግ እናቅርባት የሚሉ ናቸው አብዛኞቹ ማለት ነው። ኮመንቶ ያንን በኮመንት አሁን ለምሳሌ የኮመንት ተጽዕኖ ቢወዳደር እችን ሴትዮ እቺ ሪም ለፍርድ መቅረቧ ማይቀር ነበረ ማለት ነው። በጣም ነው የሚያሳዝነው። ለማንኛውም አንዳንዴ በአረብኛ አውሬ በተለይ